ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋራችሁ እንዴት አመሻችሁ? ሁላችሁም በያላችሁበት ሰላም ናቸው። እኔ ሰላም ነው እግዚአብሔር ይመስገን፣ ከኔ ጋ ሁሉ መልካም ሁሉ ሰላም ነው። እናትስ እንዴት እንዴት ናችሁ? እኔ በስደት ያላችሁት ወንድሞቼ ሰላማችሁን ብዝት ያርግልኝ እላለሁ። ዛሬ እንግዲህ እኔ ውጭ እያጸዳሁ ነው። ዛሬ ቀዝቅዟል፣ ብርድ ተነስቷል እና ይህንን አዲጋችን ማለት ነው። ይሄው ከዚህ ቆያዘ ሌላ ሳያችም ይሄን ጠርቄ ጨርሻለሁ። እዚህ ደግሞ ይሄው ገና አጨራስኩም፣ ግን እንደጃችን እንዴት ነው? ቆንጆ ነው እና ጽዳት ላይ ነኝ እላችኋለሁ። ውድ ጓጅ ብድ ቤተሰቦቼ፣ ሼር፣ ሰብስክራይብ፣ ላይክ እያረጋችሁ አበረታችሁ። ሁላችሁም እወዳችኋለሁ። እነ ዛሬ ጽዳት ነው። ትናንትም ጥቅረራ ነው፣ ዛሬም ጥቅረራ ነው። በቃ ይህን ሰሞን እንዳለ ጥቅረራ ላይ ነኝ እና በጣም ይከብዳል። ብቻ ምን ይደረግ፣ የስደት ኑሮ ከባድ ነው ያው ታቁታላችሁ በስደት ያላችሁ ሰዎች ምንም ይገባችኋል፣ ብዬ ትረዱኛላችሁ ብዬ ያስባለሁ። ቤቱ ውስጡ ትልቅ ነው፣ ውጭም ትልቅ ነው። ይሄ ዝም ብሎ መውጫ እንትኑ ነው። ከዛ ራሱ በረንዳ ራሱ የመኪና ማቆሚያው እስከ መኪናው ይታጠባል። ከዚህ ራሱ የማይታጠብ የማይፈገፈግ ቦታ የለም። እና እግዚአብሔር ይመስገን ዋናው ጤና ተሰጠለ ሰው ትልቁ ነገር ጤና ነው። እግዚአብሔር ይመስገን ብለን ያው የሰራ ነው የሰራው ነው ክብሩን ክብሩን እሱ ሰደውና ጤና ስለሰጠኝ አመሰግናለሁ። ፈጣሪ ነፈተናም ቢበዛ እኔ ስራ ስራ በዛ ብዬ አላማረርም። ማማረረው ሴትዮዋ ስትቀየርብኝ ስታናድደኝ በቃ በትንሽ ነገር ተነስታ ሁሉ ነገር ትልቅ አርጋ ነገሮችን በቃ በዝዝት አርጋ የተሰራውንም ያልተሰራውንም በትንሽ ነገር ድብልቅልቅ ስታረግብኝ ነው እኔ ጭንቅላቴ የሚጎዳው። እና ሱሱ ነው በጣም አሜሪውን የሚጎዳው። ይው ይከብዳል። አንድ ቀን ሰው አንድ ቀን አውሬ ናቸው። ሰዎቹ ግን ያው ቤታቸው እስከመጣን ድረስ ሁሉን ነገር ችለን ማሳለፍ ነው። እዛ በ የተመሰከነ ሆን አብራችሁ ብዙ አመት ስትኖሩ ደግሞ በቃ የትም መሄጃ እንደሌላቸው አርገው ነው የሚያስቡት። ግን መሄጃ የጾት ሳይሆን ከነገ ዛሬ ይሻላል በሚባል ነገር ነው የወጣንበትን አላማ እስከምና እስከሚሳካ ድረስ ሁሉም በትግስትና በተስፋ ማሳለፍ ነው ክፉንም ደጉንም ብዬ ያስባለሁ። እንደኔ ማለት ነው። በጣም ሲበዛብኝም ባለቅስ እግዚአብሔር ይመስገን ስለፈቀደ ነው ፈተናውም የበዛው ብዬ በፈጣሪ ተስፋ አልቆርጥና ሰላማችሁን ብዝት ያርግኝም በያላችሁበት ሰላም ሆኑ ልኝ። ላይክ ሰብስክራይብ ሸር እያደረጋችሁ አበረታት ምዶች። እኔ መታችሁ ነኝ፣ አላሳዝናችሁም። ያው ብዙም ስለ ዩቱብ እኮ እውቀት ስለሌለኝ ነው ይሄ ፎቶ ምናምን አቀነባብሮ አንድ ላይ መልቀቁ እኔ በቃ ስራ አብዛኛው ስራ ላይ ስለ ሙሉ ብዙ ም እንትን እውቀቱ የለኝም። የሰውን ፎቶን የሰውን ቪዲዮ አንድ ላይ አቀርብ አውሮ ለመልቀቅ ማለት ነው። እና ሰላም ሁኑልኝ። ላይክ ሰብስክራይብ ሸን ያደርጋቸው አብርታችሁላችሁ መወዳችኋለሁ ውዶች ዬ